ሰራተኛዋ አደይ እንግዲህ አሁን ላይ ያለችበት ሁኔታ ከገጠር ወደ አዲስ አበባ መታ አይተናታል። ዴቭ ካመጣት በኋላ ምን ተፈጠረ? እንግዲህ አፍቃሪዎቿ ብዙ ናቸው። አሁን ደግሞ ከባርኮትም ጋር እየተጣላ ነው ማለት ነው። እሱ የተጣሉበት ጉዳይ ምንድን ነው? አዴይን ያፈቅራታል። አበባ ስለሰጣት አበባውን ለምን ተቀበልሽ በማለት እሱም ጋር ተደባድባል ሂዶ ማለት ነው ያልተደባደበው ሰው የለም ማለት ነው። እንትና ይሄ ማን ነው? ዴቭ ዴቭ የሚደባደበው አደይን ስለሚያፈቅራት ና ስለሚወዳት ነው ማለት ነው። ባርኮቴም ቤዛን አባሯታል ከዛ ቤት። ሰላም ጤና ይስጥልኝ፣ ወደ ቤተሰቦች እንዴ ናችሁ? ደህና ናችሁ ወይ? የዛሬዎቹ ባለታሪኮቹ እንትና ናቸው አደዮ እና ፍቅር ያዴና የፍቅር ጉዳይ እንግዲህ እንደቀጠለ ነው። ዴቭም እሷን ስለሚያፈቅራት ፈቅራት ፍቅር ደግሞ ዴቭን ታፈቅረዋለች ማለት ነው። እሱ እንግዲህ እስካሁን ድረስ የሚያፈቅረው ሰው እሷን ነው። ግን እስካሁን ላይ እያተጣሉ ያሉት ምንድን ነው? እኔ ነኝ ያፈቀርኩት አንቺ አይደለሽም። ዴቪን ተይል እያለች ነው። ፍቅርም ከእሷ ጋር ያያያዛት ማለት ነው። ዴቪን ስለምታፈቅረው ነው። ለሚም ደግሞ አንተ እንደዚህ የምትሆነው አዲ ሰው ያስፈልጋታል፣ በዚህ ሰዓት ልትረዳት ይገባል እንጂ ልትነጫነጭባት አይገባም ብለዋለች ማለት ነው ዴቭን። እሱም እንዴ ምንድን ሆና ነው እያለ ግራ ተጋብቶት ነበር ማለት ነው ዴቭ። ምክንያቱም እየተረዳችኝ አይደለም አደይ፣ እንደዚህ አይቻት አላቅም እያለች ነበር ማለት ነው። እሱም ደግሞ እኔ እንደሞ እወዳታለው፣ አፈቅራታለው ይላል ማለት ነው። ለምለምም ደግሞ እሷን ለመረዳት ግድ ይልሃል፣ እሷ ሰው ያስፈልጋታል፣ አሁን ላይ ማንም ሰው የላትም ሰው ስለሚያስፈልጋት እስካሁን ድረስ ማንም ስለሌላት አብሯት የሚሆን ሰላጣች ነው እንደዚህ እየሆነች ያለችው። ስለዚህ ልትረዳት ይገባል፣ እባክህን ትለዋለች ማለት ነው። እስካሁን ድረስ እንግዲህ ለምለምም ኤላ ደውሎላት እንደሚወዳት እና እንደሚያፈቅራት ፍቅሩን ገለጸላት ማለት ነው እመጣለው በቅርቡ ብሏት እሷም ደስ ብሏታል ማለት ነው አሁን ላይ ያሉበት ሁኔታ በጣም ያሳዝናል ማለት ነው ውድ ቤተሰቦቼ ምክንያቱም ማንም የላትም ማለት ነው አዴይ በእርግጥ ሊዱም ደግሞ ከፍቅር ጋር አይጥና ድመት የሆነችበት መንስኤ ምንድን ነው ሊዱ አሁን እየተጣላች ያለችው አዴይን ለምን እቤት አመጣሻት ነው ማለት ለሚን ለምን እቤት መጣች ነው እሷ ደግሞ ለምለም ግዴታ ቤታችን ትመጣለች አይመለከትሽም በማለት ይጨቃጨቃሉ ማለት ነው። እንደዛም ሲጨቃጨቁ እንትን ይሰማቸዋል ማለት ነው። ባርኮቴ እንግዲህ ሁለታችሁ ፍቅር ሆናችሁ፣ ይቅርታ እንደጠየቅሻት አደይን፣ ሊዱንም ይቅርታ ጠይቂና ማናለሽ ብቸኝነት ተሰማኝ ስትይ እንዳልሰመሽ ይላታል ማለት ነው። ባርኮቴ ለሊዱ ሊዱም ደግሞ ይቅርታ ጠይቂ ይላታል ፍቅር ማለት ነው። ሊዱ መጠየቅ አለብሽ ይቅርታ ይላታል። እሷም ሙቼ ነው ቁሜ ይቅርታ የምጠይቀው፣ በፍጹም አላደርገውም። ምክንያቱም እኔ እሷ እንደዚያ የእንትን ያለችው እንትና በዚህ ማን ነው፣ ዴቭን ስለምትወደው ነው ማለት ነው። ዴቭ ደግሞ ለእንትና ለሌዶ ወንድሟ ስለሆነ በዚያ የተነሳ እየተጨቃጨቆ ይገኛሉ ማለት ነው። በዚህ ሰዓት ላይ እንደዚያ ያደረገችበት ጉዳይ ምንድን ነው? ያው የሚያፈቅራት ብዙ ነው። በነገራችን ላይ አዴይን አፍቃሪዋ ብዙ ነው። አፍቃሪ ያብዛልን ጌታዬ፣ አፍቃሪ ያብዛልን ጋይስና፣ እየጠጣችው አፍቃሪ ያብዛልን፣ እየጠጣች ነው ሳሜዶ ግድሎ ጋይስ እና የአዴ ቤተሰቦች አሁን ላይ ግራ እየተጋባን ነው። ውድ ቤተሰቦች ማለት ነው አዴን የምትወዱ ፍትህ ለዴቭ እንበልለት። ዴቭ ትቀበለው ፍቅሩ ማለት ነው እንደሚወዳት እንደሚያፈቅራት እናቃለን። ስንት ሆኖ ነው ከዛ ድረስ ያመጣት ማለት ነው፣ ውድ ቤተሰቦች ሀገር ድረስ ያመጣት ሀገሯ፣ ተከራክሮ ተጨቃጭቆ ያመጣት እሱ ነው። እሷም ደግሞ ስልክ ስጭኝ የቤተሰብ ትላታለች ሊዱ ክላሷ ገብታ ማለት ነው፣ አደይን። አደይ ደግሞ ለምን ፈልገሽ ሆኖ አልሰጥሽም ትላታለች። አይ እኔ ለመልካም ነገር ነው የፈለግኩት ለሌላ ነገር አይደለም፣ ምንም ላደርግ አይደለም ትላታለች ማለት ነው። እንደዚያ ያለችባት ጉዳይ ምንድን ነው? ያው አሹን ሰላም አፈቀረችው መሰለኝ፣ እች ሊዱ ማለት ነው ወደ አሹ ልትሄድ ነው መሰለኝ መልሳ እና አደይም ደሞ የቤተሰቦችን ስልክ ለፍቅር እንዳሰጫት እንዴ፣ ለምን ፍቅር እንደዚህ አልሽ? ትላታለች ፍቅር። ምክንያቱም ጠይቂያ ጠይቃይ ነበር እኔ ስልክ አልሰጥሽም ስላልኳት፣ ተሰጠሽ ደሞ ቤተሰቦቼ ያገኙኛል። አባቴን ብዙ ነገር አሳልፌ እንደመጣው ታቂያለሽ ትላታለሽ ማለት ነው ሊዱ ለአደይ አደይም ልትሰጣት ስትል ዴቭ ገብቶ ውጭ ከዚህ ይላታል። አደጋ ማውራው ጉዳይ አለኝ ይላታል፣ እህቱ ሊዱም ማለት ነው። ሊዱም ደግሞ ምን ችግር አለው አሁን ቁጭ ብል ችግር ምንድን ነው እዚህ እኔ ፊት ብትነግራት ትለዋለች። እሱም ደግሞ ምን አገባሽ እኔ እፈለግኩበት ብነግራት አሁን የተባልሽ ከዚህ ውጭ ስለሆነ መውጣት አለብሽ ብሎ ይቆጣታል ማለት ነው። እሷም እየተነጫነጨች ወታት ትሄዳለች ማለት ነው። በነገራችን ላይ ዴቭ አደይን በጣም ነው የሚያፈቅራት። አሁን ላይ ግን አደይ ሰው እንደሚያስፈልጋትና ነጋ እየተጨቀጨቀች እንደሆነ አድርጎ ባርኮቴ ለዴቭ ነግሮታል። ዴቭ ደግሞ ተናዶ አደይን ሄዶ ትወጅኛለሽ ወይስ አትወጅኝም? እየቀለልሽብኝ ነው ወይ? ችግርሽ ምንድን ነው ብሎ አስጠንቅቆ ነግሯታል ማለት ነው። እሷም ደግሞ እኔ ችግሬ ያው ከማንም ጋር አንተም ወንድ ሚና ዴቭም እንትናም ወንድሜ ነው ባርኮቴን ብላ ስትነግረው እሱ ደግሞ ንድድ ይላል ማለት ነው። እንደዚህ ስትለው በንዴት ተነስቶ ፍቅርን ፍቅሯን ተቀብሏታል። ፍቅርም እንደዛ ስትንጨረጨርና ስትጠብቀው የነበረን ጉዳይ አሁን ላይ በአብረው ለመኖር እንትን ብለዋል ማለት ነው፣ ወስነዋል። ፍቅራቸውን ፍቅር የፍቅርን ከዚህ በፊትም አፍቅረው ስለነበር እንደዛ ስታብድ የነበረው እሱም እሺ ብላ ተቀብላለች። አሁን ላይ ማለት ነው እሺ አለች። እሱም መሻላት ማለት ነው። ምክንያቱም አዴይ አሁን እያሰበ ሲመጣ ዴቭ ወደ ባርኮቴ ስለሆነ ነገሯ ሁሉ ሲያያት ወደ ባርኮቴ ሆነ ማለት ነው ነገረ ስራዋና በዛ የተነሳ ለምን እንደምትወደኝን አላፈቅርም ብሎ ነው መሰለኝ። የፍቅርን እንግዲህ የፍቅር እንትን ጥያቄ ተቀብሏታል ማለት ነው። ፍቅርን በጣም ደስ ብሏታል ማለት ነው። ደስ ያላት ምንድነው ነው ያው በስጠብቀው የነበረው አደይም ጋር ስትያያዝ ስትደባደብ የነበረው እንትን በዚህ ምክንያት ነው ማለት ነው አንቺ አልፈልግሽም ውጭ ላይ ከዚህ መስራት አትችይም፣ ምናምን እያለ ብዙ እያሰቃየቻት የነበረው ለምንድን ነው። በመሀልም ደግሞ ያቺ ቤዛ ምታ ባርኮቲን ፍቅሩን ቀነሰችለት። የበፊት ፍቅረኛው ነበረች እና ያው እሷ ብትመጣም ደግሞ ለባርኮቲ ፍቅር አልሰጠችውም። ተጣሉ፣ በምክንያት ተጣልተው ሄዱ ማለት ነው። አሁን ላይ ባርኮቲ ተመልሶ ወደ ቤቱ መቷል ማለት ነው። ቤት የቤት ሰራተኛዋ አደይነች ማለት ነው። አደይን እንግዲህ ሁዴቭም ካልወደድሽኝ እህቴን፣ ይቺ ወደ መጣሁበት ልሂድ አላት። በስተመጨረሻ የፍቅር አደይን ለማቃጠል ይመስለኛል። ፍቅርን ተቀብሏታል ማለት ነው። የፍቅር ጥያቄ ፍቅር በጣም ስለምትወደው ዴቭን ዴቭን አፈቀረች ማለት ነው። እሺ ብሎ ተቀብሏታል ሲመስለኝ አዴይን ለማቃጠል ለማንገብገብ ይመስለኛል ማለት ነው። አሁን ላይ እሺ ያላት እንጂ በፍጹም ፍቅርን አይወዳትም ነበር ዴቭ። አሁን ላይ ግን እሺ ብሎ ፍቅሩን ገልጾላታል ማለት ነው። እንደምትወደው እና እንደምታፈቅረው ከዚህም በፊት ገልጻለች ነበረ። አሁን ላይ ግን እሺ ብላ እንትብላለይ ማለት ነው እሱ እሺ ብሏታል ማለት ነው። ምክንያቱም ሴት ልጅ ግን አልገባኝም፣ እዚህ ጋር እያዘለኝ። ሴት ልጅ በቃ በዚህ ዘመን ሴት ሆነሽ ጠያቂቱ ጋስ፣ ወንድ ልጅ፣ እኔ እማቀው ወንድ ልጅ ሴት ልጅ ሲጠይቅ ነበር። ኢኖ ምንም ችግር የለም፣ ፍቅር ነው ያስገድዳል። ያፈቀረ ሰው ከባድ ነው ስሜቱ። ለተፈቃሪው ምንም ላይ መስለው ይችላል። ለአፍቃሪው ግን በጣም ከባድ ነው ስሜቱ። እና ባርኮቴ አሁን ላይ ላደይ ክርክር ይዟል ማለት ነው። ሌዱም አሹን ከገጠር ልታመጣው ነው ማለት ነው። ከገጠር የወዳታ ደርሶን። በነገራችን ላይ ያው ግራ የተጋቡ እንጂ ለምዬም ከሌላ ጋር አንድ ቀን መስመር ታስይዣለሽ፣ ሁሉንም ነገር እያለቻት ነበር ማለት ነው። በነገራችን ላይ ብዙ ሰው ስለሚያፈቅራት አደይን ግራ ተጋብታለች። ለስንቱሽ ልበል? ዴቭን ነው እንደሚመስለኝ። ይህን ይመስላል። ባይ ባይ።